ሰላም ያ ጀማ፣ እስቲ የዛሬውን ሌባ እንመልከተው። ያ ጀማ አሰላሙ አለይኩም። ዛሬ ያው ወደ ሀገር ቤት ብር ላክልኝ ብሎ

እንዲታመን ደግሞ ያደረገውን ላሳያችሁ። ቁርአን ነው ያደረገው፣ ፊት እንትኑ ላይ ማለት ነው። እነማ አለው ስር ዩስራ፣ ከጭንቅ በኋላ ደስታ ለ የሚለውም ማለት ነው። ጎበዝ ነው ግን እና ችግር የለው ማለት እንዳለው ጣጣ የለውም። ሪያድ ከሆንክ ማጥቼ በመቀበል ሪያድ ካልሆንክ ግን በባንክ ነው የምትልክልኝ። እኔ ሪያድ ወደ ገጠሩ ነው ያለሁት እና በሰራፋ ነው ማስተላለፍ የምችለው። ሰራፋ ላክልኝ፣ ና አስቸኳይ ስለሆነ በአባ ንድ አሁን እንዲደርሳቸው ብዬ ነበር። ደወለ፣ ከዛ አወራን። ከዛ በኋላ እንደገና ሪከር። እሺ ወንድሜ፣ በዚህ እንዲገባ አሁን እንደገባ አንደረስኝ እልክልሀለሁ። እሺ ወንድሜ ችግር የለውም። እንደላከው በቃ ፋቱረን ላክልኝ። ከዛ የኢትዮጵያውን አካውንት ላክልኝ እሺ እሺ ወንድሜ እሺ እሱ አንድ ሀያ ሰላሳ ደቂቃ ጠብቀኝ፣ አስከብቼ ደረሰኝ እልክልሃለሁ። አንድ ሀያ ሰላሳ የሚለው ኤዲት ለማድረግ ነው ማለት ነው። የእናንተን አካውንት ኤዲት ነው የሚያደረገው። እዛ ጋ ሊልክልኝ አይደለም ኤዲት እያደረገልኝ ነው። ከዛ ኔ ይህንን አላወቅኩም። ከዛ ይቀጥል። አሰላሙ አለይኩም ወራህመቱላሂ ወበረካቱህ ወንድሜ። ቆይ ያላክ ከሆነ ቆይ አንዴ አትላክ። ቆይ ይህ ሪከርድ እንደሰማኸው፣ ቆይ ጠይቅ፣ የምጠይቅ ነገር ስላለ ቆይ አንዴ ባህል አትላክ ከዛ አትላክ ያልኩት ማለት ነው። እዚች ጋ አካውንት መጀመሪያ ልክ የለት ነበር ድሌት ያረኩትን ቲክቶክ ገብቼ ሳይሆን አካውንቱ ኖ ፋውንድ ይላል። ልክ ከኔ ጋ እንዳወራ አካውንቱን የቲክቶክ አካውንቱን ደልቶታል፣ እንዳላይበት ማለት ነው፣ መረጃ እንዳልወስድበት። ከዛ በኋላ ሁለተኛ እሱ ካወራኝ ደውዬ ካወራውት በኋላ ሁለተኛ አካውንቴን ላኩለት እንደገና ደግሜ ከዛ ደግሜ ካላኩለት በኋላ ወንድሜ አብሽር፣ ወላሂ ምንም በዚህ በኩል ምንም አትጠራጠር፣ ወላሂ ችግር የለውም። እሺ፣ እኔ ስለጨነቀኝ ነው አጣዳፊ ፈልጌ ነው እንጂ ወላሂ ይሰዋለኝ፣ አንተ ሪስክ ውስጥ የሚቀት ነገርም አልሰራም። አብሽር ያው ዝች ጋር ደግሞ ያወራሁት በስልክ የሴት ከሆነ አጋጣሚ ጠለብ ያለች ከሆነ ልጠፋ ስለምችል አታስገባ ነበር ያልኩት። ምክንያቱም አካውንቱን ፋውንድ ያደረገብኝ የሚጠፋ ሰው ወደን የሚያስገባ መስሎኛል። ግን ራሱ ኤዲት እያረጋልኝ ነበር ማለት ነው። ያው ዝች ጋር ልብ በሉ። ከዛ በኋላ ፍጥነት ፍጥነት አለ። እሺ ወንድም ወላ ችግር የለውም በቃ። እኔ እኮ አካውንትን ገብቼ ሳየ አካውንት ፋውንድ ኖት ይላል። ቪዲዮ ላይ ምን ላይ ልገባ የለህም። ከዛ አስደነገጠኝ። ማረ በቃ አሁንማ በማግስቱ ፖሊስ በር ላይ ላንኳኳ ነው የሚለው ነገር መጣብኝ። እዚህ ሀገር ደግሞ ታውቃለህ እንትናችን አካውንታችን በሎኬሽን ነው፣ እንደ ኢትዮጵያ አይደለም። በዛ በቃ በማግስቱማ መጣልኝ የሚለው ነገር ያዘኝ፣ በዛ ፍርሃት ነው። እዚህ ሀገር ካልፈራን ደግሞ የለም ከህግ ተጋጅተ መኖር አችልም። ለዛ ነው ቅርታ፣ ችግር የለው አውቃለሁ። ወላሂ ይገባኛል። አክሽር፣ እኔ ወላ ሎጋውት ብዬው ነው እንጂ እንደዛ ነው ትፋ እንትን አይደለም እሺ። ወላሂ አሁን እያስተላለፈልኝ ነው፣ ጠብቅ ብሎኛል። ልክ እንዳስተላለፈልኝ እኔ ቦዳን ታድጌው ልክ ልሃለው ደረሰኝ። እሺ፣ አብሽር ወንድም እንደገና ደግሞ ሌሎች ሰዎችም ካሉ እንደዚሁ በሚታወቅ በሚታወቅ ሰው አሰራሃለሁ፣ እንሰራለን። እሺ፣ ዋላ እና ደግሞ ድዋም አድግኝም እሺ። ትንሽ ቤተሰብ ታሞ እቺ ቅባት ናት፣ ቤተሰብ ታሞብኛል የሚለው እንዳዝን ነው። አሁንም ቀጥሉ ወንድሜ እሺ። በቃ ኢንሻ አላህ ችግር የለውም ደግሞ፣ የታመሙትንም ቤተሰቦችን አላህ ሺፋ ያርገው። አባትም ይሁን እናትም አልቦትም ትነቅስ አላህ ሺፋ ያርጋት፣ አላህ ሺፋ ያርጋቸው። እና ለእኔም ዱዓ አድርግልኝ፣ ወላሂ ዱዓ ያስፈልገኛል። በስራ የጠንካራ ሆኜ የታማኝ ሆኜ የምሰራ ሰው አላህ ያርገኝ፣ ዱዓ አድርግልኝ። ጠንከር ብዬ መስራት ፈልጌያለሁ። ኢንሻ አላህ ችግር የለውም። አንተም አይጠፉ አይጠፉም ብለው የምታስባቸው ሰዎች የሚመጡም ችግር የለውም። የውዝ እጅ ጋ ደግሞ በድምፅ ሳይሆን በእንትን ላከልኝ። ድምፁን ደግሞ እያወቃችሁት፣ ከዚህ በፊትም ባያጭበረብር እኔ ጋር አይመጣም ማለት ነው። ድምፁን በደንብ ያዙት። ከዛ በኋላ የውዝ እጅ ጋ መለሽ ወንድሜ በጣም ነው ማመሰግነ ችግር የለም በጣም ነው ማመሰግነ ለአንተም ደግሞ ቤተሰብ ናፊ አላህ ያርግልን። እና ዘርም ትንፋ ዘርም አላሂ ያርጋቸው። አሚን አሚን አሚን ያረብ አለአለሚን። ብዙ ልጆች አሉ። አሁን ይሄንን ከተሳረፍን በኋላ የሆነ ነገር አስተካክልልሃል፣ እሺ? ይቀጥልሃል፣ እሺ? በቃ ወንድሜ ችግር የለውም። ታታ የለውም አንተም ጭንቅህን ያንሳልህ። እኛም ደግሞ ስራችንን ብለን ይዘናል፣ እና በስራችን አላህ ጠንካራ ያርገን። አንተም ባለህበት በስራ ካለህ ጠንካራ ያርገን። የታመመውንም አላ ያርገን። ይቀጥላል አሚን አሚን ይልልኛል። እኔ ምኑን አውቄ። ከዛ ው ጋ ፒዲኤፍ ላከልኝ ማለት ነው የተላከበት ብሎ ው ከፍተን እንየው። ከዛ በኋላ ፒዲኤፍ ተላከ ማለት ነው። ያው እዚች ጋ ያዙልኝ። እዚች ጋ አሁን ይህም ፒዲፍ ኤዲት እንደሆነ ማንም አያውቅም። ይው ዚች ጋ አሁን ኤዲት የተደረገ ፒዲፍ ነው፣ ሰራፋ ነው። ግን ኤዲት እንደተደረገ ማናችሁም አታቁትም። ለምሳሌ በምልክት ላሳያችሁ፣ እንዲያስጠግቼ አንድ ቁጥር ኒያት ከም በኋላ እንዳትሸወዱ ማለት ነው። አንድ ቁጥር ኤዲት ስትደረግ ከስር የመቀመጫ ምልክት ይቀመጥላታል። አራጅ ባንክ በባህሪው ብር ሲልክ አንድ ቁጥር ላይ እችን አያስቀምጥም፣ መቀመጫውን አያስቀምጥም። ሁለት ደግሞ ሂዱ ሌሎቹም ዘጭ ናቸው በቁጥሩ እንዳለ ቁጥሩ እንዳለ ኤዲት እንደተደረገ ያስታውቃል። ግን አንድ ቁጥርን ለምሳሌ ያመጣውላችሁ ግን ጥል አርጎ እንትን ስላላት ነው። ሁለት ደግሞ ቀጥሉ። ዝች ጋር አራጂ ባንክ ባህሪው ቀን እንጂ ሰዓት አይጽፍም። ሰዓት ነው የጻፈልኝ። ሶስተኛ ደግሞ ስሜን በአረብኛ ሲጽፈው እሱ አስተካክሎ ነው የጻፈው አስተካክሎ ማለት ነው የነገርኩትና የጻፈው። ነገር ግን የኔ በአረብኛ የኔ ስም እንደዚህ አይደለም የሚጻፈው። እዚች ጋ ዋውና ዲ ይጨመራል። የተሳሳተውን ኤዲት ማለት ነው። ከዛ ይቀጥላል። ወጣን እንውጣ ማለት ነው። ከዛ ሪካርድ አረገ። ከዛ አካውንት ላከልኝ። ይህንን አካውንት ልብ ብላችሁ ይዩት፣ ከአሁን በኋላም እንዳትሸወዱ ወደ ሀገር ቤት የሚያስልክበት ነው። ከዛ በኋላ ይ በዚህኛው አካውንት አስተላልፍልኝ አሁን በሞባይል ባንክ ሊጠፍሩ እየጠበቁኝ ነው። እና ሌላ አንዲት ልጅም ደግሞ አናግራኝ ነበረ። አምስት ሺ ያለኝ ብላኝ፣ እስኪ ቆይ መልሼ አወራሻለሁ ብያታለሁ። ቅባቴ ቅባቴዎች የሆነች ንግግር ናት። አምስት ሺ ብር ተብሎ ሊበላ። ከዛ ደወለ ደወለ፣ አልነበርኩም ውፍ ላይ ነበርኩኝ። ከዛ ኦንላይን፣ ከዛ ይቀጥላል። ኦንላይን ስገባ ደወልኩለት ኩለት አወራውት። ከዛ በኋላ ይቀጥላል። ሪከርድ እና ወንድም አምስት ሺ ያደችኝ ልጅ ላናግራት እንዴ፣ አሁን ይመችሃል ወይስ ነገ ነው የሚመች ስቲ ንገሬ። ከዛ ደወለ ደወለ፣ ኦፍላይን ነበርኩኝ። ከዛ የት ሄድክ ብሎ ጻፈ። ከዛ ኦንላይን ስሆንለት ደወልኩለት፣ ሁለት ደቂቃ ከምናምን አወራን። ከሰባ ወዲና ላይ አወራሁት። የተበቀውን ነኩ በአላ ላክልኝ አለ። እንደ ሙስሊም ነው በአላ የሚለው መማሉ ምኑን ተውት። ይላል እዚች ጋ ውረዱ። ልጅቷ ደግሞ ወደ እኔ አካውንት አስገብታለች አምስት ሺህ ሪያልን አለኝ። ይቀጥላል እኔን ለማራሮጥ ነው። ከዛ እኔ ሪከርድ አረኩለት። ቆይ ወንድሜ፣ አትላክ አትላክ። ቆይ መጀመሪያ ይህንን አስተካክል። መጀመሪያ አትላክ ያልኩት አምስት ሺ ብር ማለት ነው ኤዲቱን ማለት ነው መቼ ሳይልክልኝም፣ መጀመሪያም እንዳላከው እኔ ጋ እኮ አሁን አልደረሰም እያለኝ ነው። ይኸው እንትን እያረኩል ነው። ወለላ አበላቦኝ አለው። እንትን ኔ ስክሪንሾት እያላኩል ነው፣ የአካውንቴን ማለት ነው። ቆይ ተረጋጋ። ቆይ ከዛ አሁንም ኤዲቱን ላከልኝ፣ ያዘጋጀውን ኤዲት። ይቀጥላል። ሀቢቢ ከራጅህ ባንክ ወደ አንተ ባንክ ስለገባ ነው የዘገየብህ ሊሆን ይችላል። ይኸው ከኔ አካውንት ላይ የቆረጠበትን ልኬልሃለሁ። ወላሂ ገብተዋል፣ ወላሂ ገብተዋል። ቢያንስ የተወሰነ ገንዘብ እንኳን አስተላልፍልኝ። አርባ አምስት ሺ የኢትዮጵያ ብር ነው እዛም ያስፈልጋቸው። አያችሁ አይደል? የሌባ መጨረሻው ማለት ነው። የሚያስፎግርበትን ነገር አያውቅም። ቢያንስ አርባ አምስት ሺ አስመልቼክ ልውጣ ነው እሱ። ከዛ ሁለት ደቂቃ ከሰላ ከአስራ ሶስት ሰከንድ አወራን። ከዛ እኔ ደግሞ ስክሪንሾት አርግ ውስጭ ጋ ማለት ነው የዛሬ ሶስት አራት ቀን የላኩበት አንድ ሺ ብር ምንም ችጋ ማለት አርግ ብዬው ነበር። እሱ ምን አለኝ? ሁለት መቶ ብር ከዚህ ውጭ እኮ የለም እያለኝ ነው። የለም አንደኛው አካውንት የለውም ብር። እሱን አስገባ ያልኩት ብር በሌለው አካውንት። ከዛ የለም እያለኝ ነው ስለው፣ አሁን አርግ ያልኩትን አላረግም ነው ያለው ውስጥ ገብተህ እስክሪንሾት ላክልኝ የላክበትን ስለው፣ ውስጥ ላይ ማለት አራጂ ባንክ ላይ ውስጥ ላይ ገብተህ እስክሪንሾት ላክ ስለው እምቢ ነው ያለኝ። ከዛ ይቀጥላል ይቀጥላል ወላሂ እናቴ ያለው ሰው እንዲህ አስገባ እንኳን እንዲህ አይጨክንም። ወላሂ ያለ አለቀሰ ነ ይቀጥላል። ውፋ አረኩት፣ በቃ ውሸት እንደሆነ ስለገባኝ፣ አረ ተውት፣ ሰባዲን፣ አረ ባላ፣ አረ ወላሂ አንተ ለትሞት ነው። አርባ አምስት ሺህ ብር አዚዙ ተብለዋል ነው። አረ በቃ ውፋ አረኩት፣ ልጁን ራሱ ማለት ነው። ከዛ በኋላ ይቀጥላል። ወፍ የለም ነጋ ጠዋት ማለት ነው። ቢስሚላህ ሰላት ሰላም ላ ረሱልላ አሁን ድዋት አረጉበት የለም። ማታ ማታ ስድስት ሰዓት ማለት ነው። በዚህ ሀገር ስድስት ሰዓት ወጥተዋል። እሱ ከዚ ስደው እንትን ስልለት ወፍ የለም። ከዛ ያ ረቢ አላህ ኩ በአንተ ላይ የወረደው ዝናብ የእሳት ይሁን። ለሰው የረሕመት ዝናብ ሲዘንብለት ለአንተ የእሳት ዝናብ ይዝነብበት። እንደኔ ሌላዎችንም እንደዚህ ነው ያቃጠልከው፣ እንደዚህ ነው የበላኸው። አላህ ሆይ ከሰማኸኛ አይቀር የዚህን ሰው የዱዐ አስማኝ ከነበርክበት ያጥፋክ። በእናትህ ስም ምለህ የሰው ብር ለመብላት እያለቃቀስክ አላህ ያጥፋክ። አንተን ከተወለድክበት አይደለም አደለም ካለህበት ራሱ አንስቶ መሬት ያፍርጥህ። እርግጫ በእስልምና ስም ይዘክ አካውንት የሰው አጭ በርብረህ ብር ለመቀበል አስበክ ቢያንስ አርባ አምስት ሺ እናቴ ልትሞት ነው ብለክ በእናትህ ምለህ በፈጣሪ ምለህ ሰው ልታጭበረብር ይህን የስንቱ ለቅሶ ነው ያለብህ? አንድ ቀን ፈጣሪ ዛሬ የኔን ዱዓ ከሰማኝ የነዛንም ያስለቀስካቸውን አንተንም ያስለቅሳል። ኢንሻአላ መቃብር በዛሬዋ ቀን ይሁን፣ የስቃይ መቃብር በዚች ቀን ይጀምር። እኔን አላስለቀስከኝም፣ ያስለቀስካቸው ባፈጣሪ ፈጣሪ ድረስላቸው። ቢስሚላህ ወሰላት ወሰላሙ ዓላ ረሱሊላህ፣ በአንተ ይድረስ ያሰብከ ሁሉ ተንኮል፣ በአንተ በራሴ ድረስ ፈጣሪ። ከዚች ቀን ጀምሮ በዳዴ ይውሰድ በኢኮኖሚም በእግርህም ሁለት እግር አሳቶ ሁለት እጅን ያሳጣክ። የሰውን የላቡን ለመብላት ተነስተሃል። ና የአንተን ላብ ጠርጎ ያንሳብህ። አሚን በለኝ ሌባ የለም በቃ። ከዛ አውቆ ሁለት ሰዓት ከ24 ደውለት፣ አራት ሰዓት ቪዲዮ ደወለ። ከዛ ወፍ የለም። አራት ሰዓት ላይ እኔም ደወልኩለት የአያነሳም ደወልኩ አያነሳም። ሪከርድ አረኩ። ወፍ የለም፣ አይመልስም። አሁንም እንደገና አስር ደቂቃ ጠብቆ ደወለ ከዘመን ልሽ ሳገኝ ስደውልለት እዛው ይኸው፣ አምስት ሰዓት ከ13 ደውል፣ አምስት ሰዓት ከ13 ደውል፣ አያነሳም፣ አያነሳም። መጨረሻ ላይ ብሎክ አደረገኝ። አበቃ ማለት ነው፣ በቃ አከተመ። ጭራሽ ብሎክ። አቤት፣ አቤት፣ አቤት፣ አቤት፣ አቤት። አፈር ብላ፣ አይሳካልህም። ገና እኔ አስተዋውቃለሁ፣ ገና ቲክቶክ ላይ ሰቅዬ ማለት ነው። ገና አስተዋውቃለሁ ሁሉ ነገርን ማለት ነው። ለዚህ አትዘን።